ላይ ለተወሰነ ጊዜም ቢሆን በህክምና ሙያ ላይ ሰርቻለሁ ቆይ እንዴት ማለት የነ ወይዘሮ ሜላት ሰራተኛ እንደሆነች ነበር የሰማሁት ዶክተር እዚህ የመጣ ነው የሀናን ታሪክ ለመስማት ነው ወይስ ናሙና ለመስጠት በጣም ይቅርታ አርግ እሺ ናሙናችሁ ሁሉ ሰድር በቃ ጸጉሬ ቆርጭ ልስጥ ምን ያስገለፍጥሻል አይ ምን መጀመሪያ የምትሞሉት ፎርም አለ ፎርሙን ከሞላችሁ በኋላ ፀጉሩን እንወስዳለሁ አደራ ፎርሙን በጥንቃቄ ው ምንም አይነት ስህተት እንዲኖረው አልፈልግም። እና ድርግ ሄደን እኮ ነው እረስችው ነበር እና እንዴት ሆናችሁ? እኔና አባት ሰተ እንደወጣ እና ሴት ገብተዋል። እና ባይ ያልመጡ እነሱማ እዛ ናቸው። እኔ ግን ቀድሜያቸው መጣሁ። ታዲያ አንቺ ለምን ቀደምሽ መጣሽ? እኔማ ማ ቤት ስታጣ እንዳይከፋ ነበር ፈጥኝ የሚምጣት ግን ምን ዋጋ አለው? አንተ ግን ቀድመህ መጣህ። ሰላም የመሲ ቻናል ቤተሰቦች ኖላዊ ድራማ ተለቋል ማለት ነው። እንደምታየት ሆስፒታል ነው የሚገኙት፣ ሀና፣ እርግብ፣ እንዲሁም አቶ መስፍን፣ ሜላት። አቶ መስፍንና ሜላት ናሙና ሰጥተው ወይዘሮ ሜላት ወደ ቤቷ ሄዳለች። ቤት ውስጥ ምናሴ ቀድሞ ሲመጣ ማንንም ሰካታ እንዳይደብረው ብላ ሄዳለች ማለት ነው። ናሙናውን ሰታ እሱ ደግሞ እዚህ ጋር እየጠበቀ ነው ያለው። ናሙናው በነገራችሁ ላይ ተቀይሯል በሚያሳዝን ሁኔታ። ለዶክተሩ ጉቦ ሰታ አስቀይረዋለች። ምክንያቱም ጉቦ ሰታ ይሁን አሰራርታ ይሁን እንግዲህ፣ ለነገሩ ጉቦ ሰታ ነው። ሌላ ምን ይባላል? ሌላ ምን ይባላል? ጉቦ ሰታ ነው እና ወይዘሮ ሜላት ጠላቶ ማን እንደሆነ አላወቀችም። ሀናን እያሰቃየቻት ትገኛለች ማለት ነው። ቤት ውስጥም ሂዳ እንዴት ምግብ እንኳ ሳትሰራል ትሄዳለች። ሀና ጠብቂ፣ ብቻ ይህ ውጤት እጅ ይግባ፣ አስመንቅሬ ነው ከቤት የማስማባረልሽ ምናምን እያለች እይዛተች ትገኛለች። ሀናም ፎርም ሙሉ ተብለው እዚህ ጋር በጣም ነው ያሳቁኝ። ፎርም ሙሉ ተብለው እንዴት ነው የሚሞለው ብላ በጣም ግራ ተጋብታለች፣ እርግብ ማለት ነው። ይሄኛው ግን ያ የህክምና ትምህርትም ስላላት ምንም አልከበዳትም። ፎርሙን ሞላች። እቺኛዋ ግን በጣም ነበረ የምታስቀው ማለት ነው። አክቷ በጣም ነበረ የሚያስቀው፣ ሐረከቷ እኮ በቃ ምንም ከሷ በላይ የሚያውቅ ከሷ በላይ እንተየላ ይመስላትም ነበርና ያ ሁሉ ግን ዝም ብሎ ለድንፋታ ነበረ። እና ወረቀቱን ስትሞላ እሷ በሚያሳዝን ሁኔታ እያየች ነበረ። በሚያሳዝን ሁኔታ ማለት ነው፣ እንደዚህ ከፍ ብላ እያየች ነበረ ሀኒም ፎርሙን ሞላች። ከፀጉር የቆርጨል ስተሀ ትላለች ወይዘሪት እርግም ማለት ነው። ሀናም ከት ብላ ነው የሳቀችው። አረ እንደሱ አይደለም ከስር ነው የሚነቃለው አላት ዶክተሩ። ምን ያስቅሻል ታዲያ? ምናምን ብላ እሷም ተናደደች ማለት ነው። እርግም ማለት ነው እና ሀና ለሀና መደበሪያ ነው የሆነችላት። መደበሪያዋ ነው የሆነች እናት ማለት ነው። ጥሩ ነው እና ፎርሙን ሞሉ። የፀጉር ምርመራውን ሰጡ። ነገር ግን ያም በሚያሳዝን ሁኔታ እንትኑን ትቀይረዋለች ቀይረዋለች። ኦልሬዲ ቀይረዋለች። በቃ ምክንያቱም ዶክተሩን እንትን ብለዋለች፣ ገዝተዋለች። ዶክተሩ ደግሞ አናን ለብቻዋ ሊያነጋግራት እና እስኪ አንዴ ቢሮ ላነጋግር ብሎ ወደ ቢሮ ይወስዳት እና ቢሮም ሲያነጋግራት እንዴት ታሪኳን ስትነግረው የኔን ታሪክ ወስዳ ነው እንዴት እንዳገኘችው ባላውቅም የኔን ታሪክ ወስዳ ነው እንደዚህ ልጅ ነኝ ብላ የመጣችው ምናምን ብላ ለዶክተሩ ተነግረዋለች። ሁሉንም ነገር ስትነግረው በጣም የደነገጠው ያለው በጣም ተበሳጬ፣ በጣም ተናደደ። ውጭልኝ አላት። ውጭልኝ፣ ብቻዬን መሆን እፈልጋለሁ አላት። ራሱ ጠርቶ እራሱ አነጋግሮ እንደገና ደግሞ ውጭልኝ፣ ብቻዬን መሆን እፈልጋለሁ ሲላት በጣም ነበር የደነገጠችው ሀናም በጣም ደንግጣለች። ለምንድን ነው እንደዚህ የሆነው ምናምን ብላ ማለት ነው። እዚህ ጋር ደግሞ እናትና ልጅ ነው የሚባለው። እናትና ልጅ እንኳን ማለት አይቻልም፣ ያው ለጊዜው እናትና ልጅ ናቸው እና ሁለቱ በጣም እፍ ያለ ፍቅር ውስጥ ገብተዋል ማለት ነው። እና ልጅ መጣሽልኝ ትላለች። መጣው ምን እያረግሽ ነው? አልጋ እያነጠፍኩኝ ቆይ ምናምን ስትላት፣ ቆይማ ይሄኔ የምላገዝሽ ትላታለች። ይህም ላገዝሽ እማዬ ትላታለች። ኧረ እኔ እሰራዋለሁ አንቺ ምን በወጣሽ ትላለች። አንቺስ ምን በወጣሽ እኮ የሀና ስራ ነው ስትላት ግዜ ሀናማ ትተዋለች እኮ ስራውን፣ ዝም በይ መንቅሬ እስካስወጣት ነው ምናምን ትላለች። እና በጣም ነው የምታስቅ የምትገርመው። ወይዘሮ ሜላት ግን እነት በግን የሆነችው ማለት ነው ሲሆን ራሷ ነበረች ዳሙና መደረግ አለበት ብላ እራሷ ነበረች ከመጀመሪያው ማሰብ እናንትን ማለት የነበረባት ግን ናሙና እንኳን ያስወሰደችው ለልጆቿ ስትል ነው እንጂ እሷ ፍላጎቱ ሀሳቡም አልነበራትም፣ አትፈልግም የነበረ እና በሚያሳዝን ሁኔታ ግን ምርመራው ባይቀየር የሀናን ፊት እንዴት ነበረ ግን የምታይበው፣ ነበር ግን አሁንም አይቀርም ምርመራ ማደረጉ እውነቱ መውጣቱ አይቀርም። አንድ ቀን በአሁኑ ቢቀርም አንድ ቀን የጆሮ ጓደኛ እውነቱን ያወጣል። ምክንያቱም የጆሮ ጓደኛ ፎቶ ፎቶውን እሱ እንደወሰደ የሚናገር ይመስልናል። እዚህ ጋ በጣም ደንግጣለች እንደምታዩት። ምክንያቱም እኔ እዚህ ጋር ያህናን ታሪክ ለመስማት ነው ቁጭ ያልነው ወይስ ለመሆናችን ውስጥ ምናምን ትለዋለች ዶክተሩን፣ በጣም ተናዳ አይ ችግር የለውም፣ እሺ እሺ፣ በጣም ይቅርታ ይላታል ዶክተሩ። ምናሴ ደግሞ እንደምታየው በጣም ተናዷል፣ በእናቱ በጣም የተናደደው ምክንያቱም እንዴት እንዴት ያለሽ አይነት ነገር በጣም ተናዷል ማለት ነው። ምክንያቱም ሀና ላይ የምታሳየው አክት፣ ሀና ላይ የምትሆነው አቋም ትንሽ ወጣ ያለ ስለሆነ ማለት ነው። አባትየው ደግሞ ሀና ልጅ በሆነች የሚል ይመስላል። ይመስላል ሳይሆን ብሏለን አምላኪ ይችን የኔ ልጅ አድርጋት ልጅ አድርጋት ምናምን ብሏል ሁሉ ማለት ነው። እና ሁሉም በስለት ነው ያለው። ወይዘሮ ሜላት ናት የማይገባት እንጂ ሁሉም በስለት ነው ያለው እሷ ልጃቸው እንድትሆን ሰላም ራሱ አባዬ ማነው ማን ልጃች ማን ልጃች ልጅህ እንድትሆን ነው የምትፈልገው ሀና ናት ወይስ ርግብ ስትለው፣ ልጄ እንደዚህ እኮ ይባላል ሀና በጣም ጥሩ ልጅ ነች ምናምን ሲላት፣ ስለዚህ አንተም ሀናን ትመርጣለህ ማለት ነው ስትል፣ አዎ ሀና በጣም ጥሩ ልጅ ነች፣ በጣም አስተዋይ ረጋ ያለች ሁሉን ወዳድ ልጅ ነች፣ በጣም የምትገርም ሰው ናት ምናምን ይላታል። ከዛ በኋላ ግን ማንም ይሁን ማንም ችግር የለውም ምናምን ይላታል። አባትየውም መጨረሻ ላይም ጨርሰው ሲወጡ ሰላምና ሰላም እናትዬ ስትለው፣ ሀና እናትሽ ወደ ቤት ይዳለች ያላት ከእርግብ ፊት ማለት ነው። እናንተሽ ወደ ቤት ሄዳለች ሰላም ደግሞ አለች እዚህ በር ላይ ውጭ ላይ ምናምን እሺ በቃ እናንተም ወደ ቤት ሄዱ ትላለች። እና እንደዛ ሲላት በጣም ነበረ ደስ ያላት በሳቅ በቃ ውስጧ ደስ አለው ምናምን ተገጋለች። እርግብ ደግሞ በተራዋ በጣም ተናደደች። ምክንያቱም እኔን ነው ልጅ ማለት ያለበት እንደት እናት እናትሽ ማለት ያለበት እኔን ነው ብላ ስለምታስብ ብቻ ማለት ነው እና ያው ብቻ ሽላና ገሽ ብሎ ብቻዋን ስለ አባቷ ጠየቃት፣ እንድታስተዋውቀው ፈለገ። እሷ ግን አልፈለገችም ነበረ። እስኪ በቀጣይ ይታወቅ አይታወቅ እና ያለን ውጤቱንም እና ያለን ሰብስክራይብ፣ ላይክ፣ ሼር አድርጉ ቤተሰብ።